ድጋፉ የማይረዳ ከሆነ ምን ማድረግ አለብኝ? አንዳንድ ጊዜ ለእርዳታ ስንዘረጋ እንኳን፣ በቂ ላይሆን ይችላል። አሁንም አዝነን ልንጨነቅ ወይም ልንጨነቅ እንችላለን። ፈውስ ጊዜ እንደሚወስድና የእያንዳንዱ ሰው ጉዞ የተለየ መሆኑን ማስታወስ ጠቃሚ ነው። የመጀመሪያው ድጋፍ ስላልሰራ ብቻ ተስፋ አትቁረጥ። አንድ አይነት እርዳታ ካልሰራ ሌላ አማራጭ ይሞክሩ። የተለያዩ ሰዎች እና ዘዴዎች የተለያዩ ውጤቶችን ይሰጣሉ፣ ለአንዱ የሚሰራው ለሌላው ላይሰራ ይችላል። አዲስ አማካሪ መፈለግ፣ ፓስተር ማነጋገር ወይም የቡድን ድጋፍ ማሰስ ይችላሉ። የሆነ ነገር እስኪገናኝ እና ሰላም እስኪያመጣ ድረስ መፈለግዎን ይቀጥሉ። ድጋፍ ፍላጎቶችዎን የማያሟላ ከሆነ ብስጭት ቢሰማዎት ምንም ችግር የለውም። ስለሚሰማዎት ስሜት በታማኝነት ይናገሩ እና የሆነ ነገር በማይሰራበት ጊዜ ይናገሩ። አንዳንድ ጊዜ እቅዱን ማስተካከል ወይም የተለየ አካሄድ መሞከር ሁሉንም ለውጥ ያመጣል። በዚህ ትግል ውስጥ እንኳን ብቻውን አይደለህም። ከሁሉም በላይ፣ ስቃይህን በጸሎት ወደ እግዚአብሔር አምጣ። ማንም ሊያየው የማይችለውን ይረዳል። ወደ ትክክለኛ ሰዎችና መንገድ እንዲመራህ ጠይቀው። በዝምታም ሆነ በመዘግየት እንኳን እርሱ አሁንም ለፈውሶ እየሰራ መሆኑን እመኑ።